አንሰለቃ አበበ ቶማ ይባላል። የገዘኝና ልፍነሽ ሆቴል እና ሪዞርት ላይ የደህንነትና ጥበቃ ክፍል ኃላፊ ነኝ። ሆቴላችን ከአዲስ አበባ ሲመጡ በድላ መንገድ ላይ ነው ያለው። ሪዞርታችን ምቹ፣ ለእንግዳ ምቹ የሚስማማ አለ እንጂ የለም አያውቅም። ሪዞርታችን የመጣ ይዝናናል፣ እንደፈለገ ይዝናናል። ዋናው ግን በተፈጥሮ የተዋበ የሀዋሳ ገነት ማለት ነው ሀዋሳ ገነት ሪዞርታችን አለም አቀፍ አፍሪካዊ ኢትዮጵያዊ ሪዞርታችን የመጣ ከ ከጨቅላ ህጻን እስከ አዛውንት ድረስ የፈለጉትን እንደፈለጉ የሚያገኙበት ህጻንን እዚህ ብትለቀው በባቡርም ቢሆን ሊንቀሳቀስ ይችላል በመርከብም ሊንቀሳቀስ ይችላል እዚህ ጋር አለ ሃይቁ ስለዚህ እዚህ ጋር ቢመጡ ከቤተሰቡ ጋር በሲንግል ቢመጡ እንግዳ ይዞ ቢመጡ እንደፈለጉ ልዝናሉ የሚችሉበት ሀዋሳ። ክቡር አትሌት ገዘኝ አበራና ቤተሰቡ ኃላፊነቱ የተወሰነ የግል ማህበር ኩባንያ ነው ሪዞርታችን። ቡሸብቱ ላይ ግንባታው እያለቀለት ነው፣ ጥቁር ውሃ ላይ አለ። ሌላ የታሰበ ሪዞርት አለ። እሴታችን፣ ራዕያችን፣ ተልኳችን ተልኳችን እንግዶች የመጡ ቤተኛ ሆኖ እንዲቀሩ የማድረግ ስራ ሪዞርታችን ወደፊት ከዚህ የመጣው እንግዳ ወዶ ፈቅዶ የሚኖር በወሬታ ላይ ታስቧል፣ በአርባ ምንጭ ላይ ታስቧል። አሁን የቡሸፍቱ በቅርብ ጊዜ ሲመረቅ ሀዋሳን ሀዋሳ ላይ አርፉ ቡሸፍቱ ከቡሸፍቱ ደግሞ ማጥቶ ሀዋሳ ላይ የሚያርፉበት የብርቅዮች ድርጅት ነው። በጣም አመሰግናለሁ አቤ።